አስራ ሁለቱ መገብታው ውራ ከዋክብት ባህሪያችሁ፣ ሀሳባችሁ፣ መልካችሁ ላይ ብቻ ሳይሆን ጤናችሁ ላይም ቀጥተኛ ግንኙነት አላቸው። ሁላችንም ወደ ምድር ስንመጣ በተወሰነ ጊዜና ቦታ ላይ የሰማያዊ አካላትን ኃይል ይዘን ተገኝተናል። አስራሁለቱ መገብታ ውራ ከዋክብት ከአስራሁለቱ መገብተህ ህዋሰጨው ጋር ሲገናኝ እያንዳንዱ ምልክት ከህዋሰጨው ጋርም ይዛመዳል። ለዘጠኝ ወራት እናታችሁ ወር ነበራችሁ። ታዲያ ሶስት መገብታ ውራ ከዋክብት ስለሚጎላችሁ ሶስት ህዋሰጨውን በሰውነታችሁ ውስጥ ይጎላቸዋል። እነኝን የማድነ ጥረቶች ካላወቃችሁና አይናችሁንና ራሳችሁን ካልጠገናችሁ በሽታ በመሆን በሕይወታቸው ላይ የመገለጥ እድሉ ከፍተኛ ነው። ለእያንዳንዱ ወር ህዋሰጫውና ያንን ማዕድን ምን ምግብ ውስጥ ማግኘት እንደምትችሉ በቴሌግራም መጨረሻ ላይ ያስቀመጥኩት ምስል ላይ ተብራርተው ተቀምጧል። ከከዋክብ ተነስተን ወደ ልብ ገብተናል። ምድርም የሁለንተና ዓለም ማዕከላዊ መገኛ ልብ ስትሆን ስለ መሬት ማወቅ ያለባችሁን ሁሉ በዩቱብ ቪዲዮ አዘጋጅቼ ጨርሻለሁ። ሲለቀቅ እንዳያመልጣችሁ መከታተል እንዳትዘነጉ። ሰባቱ ፕላኔቶችም ሰባቱ የጉልበት መገኛ በመሆን በአካላችን ላይ ይገኛሉ ይህም ቻክራ ብላችሁ የምትጠሩት ሲሆን ከከዋክብት የተነሳው መነሻ ኃይል በተለያየ አካልና መገኘት ውስጥ ራሱን ገልጦ እኛው ራሳችን ከዋክብቶች ነን። ከዋክብት የሰማይ ብርሃናት ናቸው። ሰማያዊ መግነጢስ ክበብ ላይም የሚጠሩ ሲሆን፣ ንቃተ ህሊናችሁም የአካላችሁ ብርሃን ነው። አናታችሁም የገነት መገኛ። በእናንተና በተፈጥሮ መሀል ያለውን ግንኙነት መገንዘብ የቻላችሁ ቀን አለምን እንደ አዲስ መገንዘብ የምትጀምሩ ሲሆን እስካሁን የተመለከታችሁ ከሆነ ውስጣችሁ ይህንን ለመገንዘብ ፈልጓልና የምሰራቸው ምስሎች አጥኗቸው።